ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርስተ ዜናዎቹ ኢትዮጵያና አርጀንቲና በአቪዬሽን ዘርፍ ትብብራቸውን ለማጠናከር ተስማሙ። ባሕር ዳር በሰፊ የልማት እንቅስቃሴ ላይ እንደምትገኝ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢቲ ማዕድን ልማት አክሲዮን ማኅበር የድንጋይ ከሰል ማጠቢያ ፋብሪካ ለአካባቢው ኢንቨስትመንት ፍሰት በር ከፍቷል። ኢትዮጵያ የብሪክስ አባል መሆኗ ለታዳጊ ሀገራት ድምፅ እንድትሆን አስችሏታል። በስድስት ወራት 24 ሺህ የመንግስት ኤሌክትሮኒክስ ግዢዎች ተከናውነዋል። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ብዙ አየበጋለምኝ፣ አብራችን ቆዩ። በኢትዮጵያ የአርጀንቲና አምባሳደር ዥዋን ኢግናቺዮ ሮካታ ግሊያታ የኢትዮጵያ ሲቪል አቪዬሽን ባለስልጣንን ጐብኝተዋል። አምባሳደሩ ከባለስልጣኑ ዋና ዳይሬክተር አቶ ጌታቸው መንግስቴ ጋርም ተወያይተዋል። ከአንድ ወር በፊት በአርጀንቲና ቦነስ አይረስ በተካሄደ ድርድር በአጭር ፊልማ ደረጃ የተጠናቀቀውን የአየር አገልግሎት ስምምነት በሙሉ ፊርማ ደረጃ የሚጠናቀቅበት ሂደት ማፋጠን ላይ ሀሳቦችን ተለዋውጠዋል። በአርጀንቲና በአውሮፕላን ማምረት፣ ጥገና፣ ምህንድስና የፋዲያ ከተሰኘ ኩባንያ ጋር በቴክኖሎጂ ሽግግር አፍሪካን ታሳቢ ባደረገ መልኩ አዲስ አበባ ላይ ቅርንጫፍ በሚከፈትበትና ለባለስልጣኑ ድጋፍ በሚደረግበት ሁኔታ ላይ ተወያይተዋል። ዓለም አቀፉ ሲቪል አቪዬሽን ድርጅት የስራ አስፈጻሚ ምክር ቤት ስብሰባ በሚቀርቡ ጉዳዮች ላይ በጋራ መስራት በሚቻልበት ሁኔታ ዙሪያም ተነጋግረዋል። በአጭር ፊርማ ደረጃ ያለው የአየር አገልግሎት ስምምነት በሙሉ ፊልማ ደረጃ እንዲጠናቀቅ ሁለቱም ወገኖች የበኩላቸውን ጥረት ለማድረግም ተስማምተዋል። ባህር ዳር ሰላማዊ ከመሆኗ በላይ እየተከናወኑ ያሉ የልማት ስራዎች የከተማዋን እድገት የሚያረጋግጡ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ከተማ እየተከናወኑ የሚገኙ የኮሪደር ልማትና ሌሎች የልማት ስራዎችን ጎብኝተዋል። ምክትል ጠቅላይ ሚኒስትሩ ጉብኝታቸውን አስመልክቶ በሰጡት ማብራሪያ በመጠናቀቅ ላይ የሚገኙ የመጀመሪያ ምዕራፍ የኮሪደር ልማት ስራ የከተማዋን ውበት ከፍ የሚያደርግ ነው ብለዋል። የጣና ዳርቻን ለህዝብ ክፍት የማድረግና ከዋና ዋና የከተማዋ መንገዶች ጋር የማገናኘት ስራዎች፣ ሰፋፊ የእግረኛና የብስክሌት መንገዶችም በጥራት በመገንባት ላይ ናቸው። የኮሪደር ልማቱ የመብራት ስማርት ፖሎችን ጨምሮ ግብአቶች በክልሉ በሚገኙ ፋብሪካዎች የሚመረት መሆኑም ትልቅ አቅም ፈጥሯል ነው ያሉት። የባህር ዳር የኮሪደር ልማት አጠቃላይ ሀያ ሁለት ነጥብ አምስት ኪሎ ሜትር እንደሚሸፍን ገልጸው በዚህም በመጀመሪያው ምዕራፍ ሶስት ኪሎ ሜትር እየተጠናቀቀ መሆኑን ጠቁመዋል። አጠቃላይ የልማት ስራው በአጭር ጊዜ ተጠናቆ ለህዝብ ክፍት እንደሚሆን የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን በቅርቡም ሁለተኛው ምዕራፍ እንደሚጀምር አንስተዋል። ለከተማዋ ትልቁ ውበትና የገቢ ምንጭ የሚሆነው የባህር ዳር ዓለም አቀፍ ስቴዲየም ግንባታም በመጠናቀቅ ላይ እንደሆነ መመልከታቸውን ተናግረዋል። ከተማዋ በሌማት ትሩፋት መርሃ ግብርም አበረታች ጉዞ ላይ ናት ያሉት ምክትል ጠቅላይ ሚኒስትሩ በዘርፉ በርካታ የተማሩ ወጣቶች መሰማራታቸው ለውጤታማነቱ ትልቅ አቅም መሆኑን ገልጸዋል። በመሆኑም የከተማዋን ሰላም በዘላቂነት ማጽናትና የልማት ስራዎችን ማጠናከር አስፈላጊ ነው ብለዋል። የኢቲ ማዕድን ልማት አክሲዮን ማኅበር የድንጋይ ከሰል ማጠቢያ ፋብሪካ የዞኑን የመልማት አቅም በመግለጥ ለኢንቨስትመንት ፍሰት በር ከፋች መሆኑ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥር 162017 ዓ ም የኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያ ፋብሪካን መርቀው ስራ ማስጀምራቸው ይታወሳል። ፋብሪካው በሀገር አቀፍ ደረጃ ያለውን የድንጋይ ከሰል ምርት ከማሻሻል ባሻገር ለበርካታ የአካባቢው ነዋሪዎች የስራ ዕድል መፍጠሩን ማመላከታቸውም ይታወሳል። በዳውሮ ዞን የውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ ሀይሌ ዱባለ ለኢዜአ እንዳሉት የኢቲ ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያ ፋብሪካ ለዞኑ ኢንቨስትመንት በር ከፋች ነው። አክሲዮን ማህበሩ ፋብሪካ ገንብቶ ወደ ስራ መግባቱን ተከትሎም ለበርካታ ዜጎች ቋሚና ጊዜያዊ የስራ እድል በመፍጠር አዎንታዊ ሚና እየተጫወተ እንደሚገኝ ገልጸዋል። በዚህም ለፋብሪካው የድንጋይ ከሰል ግብዓት የሚያቀርቡ አስራ አራት ድርጅቶች ፈቃድ ወስደው በማምረት ላይ መሆናቸውን ገልጸዋል። የኢቲ ማዕድን ልማት አክሲዮን ማህበር ስራ አስኪያጅ አቶ በፍቃዱ አሰፋ በኢትዮጵያ የደቡብና ደቡብ ምዕራብ አካባቢዎች በድንጋይ ከሰል የበለጸገ ሀብት የተጎናጸፉ ናቸው ብለዋል። የድንጋይ ከሰል ማጠቢያ ፋብሪካው ስራ በጀመረ ጥቂት ወራት ውስጥም ለሲሚንቶ ፋብሪካ ግብዓት አቅርቦት፣ በስራ እድል ፈጠራና በተኪ ምርት ኢኮኖሚያዊ መነቃቃት የራሱን አዎንታዊ ሚና እየተጫወተ እንደሚገኝ ገልጸዋል። የኢቲ-ማዕድን ልማት አክሲዮን ማህበር የድንጋይ ከሰል ማጠቢያ ፋብሪካ በአመት ከ450 ሺህ እስከ 500 ሺህ ቶን ከፍተኛ ጥራት ያለው የታጠበ የድንጋይ ከሰል ለሲሚንቶ ፋብሪካ በማቅረብ የሀገር ውስጥ ፍላጎትን 25 በመቶ የመሸፈን አቅም እንዳለው ተገልጿል። የኢትዮጵያ የብሪክስ አባልነት በዓለም አቀፍ ደረጃ ያላትን ተጽዕኖ ፈጣሪነት ከፍ ለማድረግና የተመሳሳይ ሀገራትን ፍላጎት በጋራ ድምጽ ለማሰማት እንደሚያግዝም በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ሃይማኖት እሸቱ ገለጹ። በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ሃይማኖት እሸቱ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት በአለም አቀፍ ደረጃ የእኩልነት የፍትህ፣ የመልማት ጥያቄዎችን ተሰሚነት እንዲያገኙ ለማስቻል የኢትዮጵያ የብሪክስ አባልነት መልካም አጋጣሚ ይፈጥራል። ኢትዮጵያ በብሪክስ አባልነቷ የደቡብና ደቡብ ትብብር ማዕቀፍ ይበልጥ እንደሚጠናከር ጠቁመው ይህም የፋይናንስ አቅርቦት ለማግኘትና ለልማት ለመዋል ትልቅ አስተዋጽኦ እንደሚኖረው አመልክተዋል። ከፍተኛ ተመራማሪው የአፍሪካን ብሎም እያደጉ ያሉ አገሮችን ድምጽ በማሰማት ፍላጎታቸው እንዲሟላና ዓለም አቀፍ የፋይናንስ ተቋማት ሪፎርም እንዲደረግ ጫናም ለመፍጠር የኢትዮጵያ አባል መሆን ትልቅ ፋይዳ አለው ብለዋል። የዲፕሎማሲ ጥረት የምጣኔ ሀብታዊ እድገት፣ ግብርና፣ እንዲሁም በአገር ውስጥ ጥቅል ምርት እድገት እያስመዘገበች ያለው ስኬት የአባልነት ጥያቄዋ ተቀባይነት እንዲያገኝ ማስቻሉን ገልጸዋል። የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተመራማሪ የሆኑት ፕሮፌሰር ብሩክ ሀይሉ በበኩላቸው ብሪክስ አማራጭ የሀይል አሰላለፍ ይዞ የመጣ በመሆኑ ኢትዮጵያን በአነስተኛ ወለድ የፋይናንስ አቅርቦት እንድታገኝ ምቹ ሁኔታ ይፈጥራል ብለዋል። በተለይ እያደገ ለመጣው የኢትዮጵያ መሰረተ ልማትና ትላልቅ ፕሮጀክቶች ግንባታ ስራዎች በአነስተኛ ወለድ ብድርና ድጋፍ ለማግኘት እድል እንደሚፈጥር ጠቁመዋል። ባለፉት ስድስት ወራት ከ ሶስት መቶ ሶስት ቢሊዮን ብር በላይ የዋጋ ግምት ያላቸው ሀያ አራት ሺህ የመንግስት ኤሌክትሮኒክስ ግዢዎች ማከናወኑን የመንግስት ግዢና ንብረት ባለስልጣን አስታወቀ። በኢትዮጵያ በመንግስት ተቋማት ቀልጣፋ ግልጽና አሳታፊ የሆነ የጨረታና ግዢ ስርዓት ለመፍጠር የኤሌክትሮኒክስ ግዢ ስርዓት ከ2014 ዓ.ም ጀምሮ ተግባራዊ አድርጓል። የገንዘብ ሚኒስቴር ዴኤታ ዶክተር እዮብ ተካልኝ ለኢዜአ እንዳሉት የመንግስት ኤሌክትሮኒክስ ግዢ በሁሉም የመንግስት ተቋማትና የንግዱ ማህበረሰብ ዘንድ ተመራጭ እየሆነ መጥቷል። በተለይም ደግሞ መተግበሪያው የለማው በሀገር ውስጥ ባለሙያዎች መሆኑ ያሉበትን ውስንነቶች በየጊዜው እያሻሻሉ ለመሄድ እድል ፈጥረዋል ብለዋል። የመንግስት ግዥና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ የመንግስት ተቋማት የኤሌክትሮኒክስ ግዥ ፍላጎት በየጊዜው እየጨመረ መምጣቱን ገልጸዋል። ግዥ ስርአቱ በአዋጅ እንዲደገፍ በመደረጉ በንግዱ ማህበረሰብና የመንግስት ተቋማት መካከል ትስስር ፈጥሯል ብለዋል። በዚህም በ2017 በጀት ዓመት የመጀመሪያዎቹ ስድስት ወራት እስከ ታህሳስ 30 ቀን 2017 ዓ.ም ብቻ ከ339 ቢሊዮን ብር በላይ የዋጋ ግምት ያላቸው 24 ሺህ የመንግስት ኤሌክትሮኒክስ ግዢዎች እየተከናወኑ መሆኑን ገልጸዋል። ዜናው አበቃ። ሰላም።